ሶላት ላይ ደግሞ አንድ ሰው ካጎደለ ምን ያደርጋል? በተለይ ብዙ ጊዜ የሚከሰተውም ስህተት ይሄኛው ክፍል ነው። ሁላችሁም አሁን የቸኮላችሁበት ማለት ነው። ስለዚህ ጉዳይ ትምህርቱ እንዲሰጥ ማለት ነው። የጭማሬውን ጉዳይ አይተናል። እሺ፣ ማጉደልን በተመለከተ ምንድን ነው የምናደርገው ነው? አንድ ሰው ሰላቱ ውስጥ እያለ የሚያጎድለው ነገር አርካን ነው ወይስ ዋጅብ ነው የሚለውን መለየት ያስፈልጋል። የአሁን ርዕሱ ስላልሆነ ስለሱ ሰፊ ትምህርት አይሰጥበትም፣ ግን ጠቅለል ለማድረግ ማጉደል ሲባል ሩክን አይነት ከሆነ ግዴታ ያንን ለመመለስ ሙሉ ረክዓውን ማምጣት አለበት። በሱጁደ ሰህው ሊጠገን አይችልም። ሙሉ ረክዓው ይመለሳል። ሙሉ ረክዓው ምሳሌ እንበልና ሰላት እየሰገድኩኝ ነው። ፋቲሐን ጨረስኩኝ፣ ተጨማሪ ሌላ ሱራ ቀረሁኝና ቀጣዩ ስራዬ ምንድን ነበር? ርኩዕ ማድረግ ነበረ ርኩዕ ማድረግ ነበረና ይሄንን ርኩዕ ረስቼ ወደ ስጁድ ወረድኩኝ። ልክ ሩኩዕ እንደወረደና ቀና እንዳለ ሰው ራሴን ቆጥሬ የትወረድኩኝ ስጁድ ላይ ወረድኩኝ። በዚህ ሰዓት ገና ስጁድ ላይ እያለሁኝ ትዝ ካለኝ ምንድን ነው ማደርገው? ነው ርኩዕ አለማድረጌ ትዝ ካለኝ ምን አደርጋለሁ? ስጁዱን እተወውና ወደ ሩኩዑ መለሳለሁ። ተነስቼ ርኩዕ ወርዳለሁ። ተነስቼ እንደገና ሩኩዕ ወርዳለሁ። ገባችሁ? ምክንያቱም ሩክን በቀላሉ የሚታለፍ አይደለም። ሩኩዕ ከሰላት አንድ ሩክን አንድ ማዕዘን ነው። ግን ረስቼው ሱጁድን ሁሉ አጠናቅቄ ሁለተኛው ረክዓ ላይ እያለሁኝ ከሆነ ስትዝ ያለኝ በሁለተኛው ረክዓ ላይ ሁኜ ለካ በአንደኛው ረክዓ ላይ ሩኩ አለመውረዴ ቀጥታ ወደ ስጁድ መውረዴን አስታወስኩ። ኳልኩስ ሁለተኛ ረክዓ ላይ ከገባው በኋላ ማለት ነው። ምንድን ነው የሚሆነው በዚህ ሰዓት ከተባለ፣ ያ የመጀመሪያው ረክዓ ርኩዕ የተረሳበት ማለት ነው። ምን ይሆናል ማለት ነው? እንዳልተሰገደ ይቆጠራል። ሙሉ በሙሉ በቃ እንደሌለ ይቆጠረና አሁን ያለሁበት ሁለተኛውን ረክዓ ምን አደርገዋለሁ? አንድ ብዬ ጀምረዋለሁ። እሱ ራሱ እንደ አንድ ነው የሚታየው። ያለፈው በቃ ተሰርዘዋል ማለት ነው። እንደ አንድ ለምን መጨረሻ ላይ ሱጁድ ሰሁ አይጠግነውም ወይ ካላችሁ፣ ሱጁድ ሰሁ አለ ግድ ነው አይቀርም አሁንም። ነገር ግን የሰላትን አንድ ሩክን መተው ሱጁድ ሰሁ ብቻውን አይጠግነውም። ያንን ማምጣት ግድ ነው እራሱን። ስለዚህ ሩኩዑን ለማምጣት ስል ግዴታ አንድ ሙሉ ረክዓ መስገድ አለብኝ ማለት ነው። ስለዚህ የመጀመሪያው ረክዓ ርኩዕ የተረሳበት እንዳልተሰገደ ይቆጠርና አሁን ያለሁበት አንድ ተብሎ ይጀመራል ማለት ነው። አንድ ተብሎ ይጀመራል። ግን ቅድም እንዳልኳችሁ በቅርብ ርቀት ላይ ሆኜ ስጁድ ላይ እየነበርኩኝ ከሆነ ትዝ ያለኝ ስጁድን አቋርጬ እቆምና ወደ ርኩዕ እመለሳለሁ ማለት ነው። ካልሆነ ግን ሁለተኛ ረክዓ ላይ ገብቼ ወይ ሌላ ረክዓ ውስጥ ገብቼ ከሆነ ትዝ ካለኝ ያ ሩኩዑን የረሳሁበት ረከዓ ሙሉ በሙሉ እንዳልተሰገደ ይቆጠርና እሱ ቀጣዩን ሁለተኛ ብዬ ስቆጥረው የነበረውን ረከዓ አንድ ብዬ ከሱ ጀምራለሁ ማለት ነው። ከዛ በኋላ ሙሉ ሰላቱን ሰግዳለሁ። ጨረስኩ፣ እንደ ጨረስኩኝ አሰላምታለሁ። አሰላምታለሁ፣ ማን ነው ከማሰላመት በፊት ይቅርታ፣ ነገሩ ዕለማዎች ይቻላልም ብለዋል በሁለቱ አሁን ሀዲሱ ላይ ባለው መረጃ ደግሞ መነግራችሁ፣ አተሕያቱን ቁጭ ብዬ እንደ ከማሰላመቴ በፊት ሁለት ጊዜ ስጁድ ወርዳለሁ። ከማሰላመቴ በፊት ሁለት ጊዜ ስጁድ ወርድና ከዛ በኋላ አሰላምታለሁ ማለት ነው። ይሄ ምንድነው? በማጉደል ለሚከሰት ነው ማለት ነው። እስቲ ምሳሌ እንስጥ። ለሌላውም ሚታሉ ዛሊክ ለዚህ ምሳሌ ይላል። የዚህን ምሳሌ አሁን እንግዲህ ሐሳቡን የሚገልጽ ተከታተሉ። ሸክሱን ነሲየ ሰይደተ ሳኒያ ሁለተኛውን ስጁድ አንድ ሰው ረሳ። ስጁድ ወረድኩኝ፣ ሱብሓነ ረቢየል አዕላ አልኩኝ። ከዛ በኋላ ተነስቼ መቀመጥ ይገባኝ ነበር፣ ተነስቼ ቁጭ ብዬ በሁለት ስጁዶች መሃል ማለት ነው። ከዛ በኋላ ተመልሼ ለሁለተኛ ስጁድ መውረድ ነበረብኝ። ይሄንን ረሳሁኝና ምን ረክዓቲል ኡላ ገና ከመጀመሪያው ረክዓ ነው፣ ተነስቼ ቆምኩ ልበል ለሁለተኛ ረከዓ። ከዛስ ፈዘከረ ዛሊከ ወሁወ ጃሊሱን በይነ ሰይደተይን፣ ሁለተኛውን ረከዓ ጨርሼ ስጁድ ወርጄ ተነስቼ ቁጭ ስል ረር ረቢ ፊርሊ ስል ቅድም አንደኛ ረከዓ ላይ ይሄን መርሳቴን አስታወስኩኝ። ገና አንደኛውን ስጁድ እንደወረድኩ ቁጭ ሳልል ነው ለካ በመሃል የተነሳሁት፣ ድጋሚም ስጁድ አልወረድኩም ብዬ አስታወስኩት። ሁለተኛ ረከዓ ላይ እያለሁኝ ማለት ነው በተሸሁዱ ምን አደርጋለው በዚህ ሰዓት ሲባል ምንድን ነው የሚሆነው ፈቱል ረክዓቱል ኡላ ያቺ የመጀመሪያው ረክዓ ውድቅ ትደረጋለች እንዳልተሰገደች ወተቁሙ ሳኒየቱ መቃሚሃ ሁለተኛዋ ረክዓ በመጀመሪያው ምትክ ይሆንና እንደ አንድ ይቆጠራል ማለት ነው እንደ አንድ ይቆጠራል አንድ ተብሎ ይጀመራል ማለት ነው ስለዚህ አንደኛ ረክዓ አድርጌ እሷን እቆጥራትና የመጀመሪያው ረክዓ እንዳልተሰገደ ይደረጋል ማለት ነው የተረዳችሁ ይመስለኛል። እንግዲህ ይሄ ሩክንን በመርሳት ለሚከሰት ነገር ነው። ነቅሱል ዋጅባት ዋጅብ የሆኑ ነገሮችን የሚረሳ ሰውስ አተህያቱ አተህያቱን የሚረሳ ሰው ለምሳሌ፣ ሁለተኛውን ረከዓ ሰገዳችሁ፣ ወረዳችሁ ስጁድ ወረዳችሁ፣ ሁለት ጊዜ አተህያቱ መቀመጥ ሲገባችሁ ተነስታችሁ ቆማችሁ ወደ ሶስተኛ ረከዓ በዚህ ሰበብ ማን ተረሳ ማለት ነው? ማነው የተረሳው? አተህያቱ ተረሳ። ምን ይደረጋል ነው። አተህያቱን በመርሳት ረገድ አንድ ሰው ሶስት አይነት አቋቋም አለው። እዚህ ላይ ሸይሁ እንደገለጹት ማለት ነው። ምንድን ነው? እሱም ከስጁድ ተነስተን እረስተን ወደ ሶስተኛ ረክዓ ለመቆም ገና ስንዘጋጅ በተቀመጥንበት ቦታ ላይ ገና ስንዘጋጅ ትዝ ካለን እዛው ቁጭ እንላለን፣ አተሕያቱን እንቀራለን። መጨረሻ ላይም ምንም ስጁድ ሰሁ የለብንም። ለምን? ገና በዝግጅት ላይ እያለን ነው። ወይንም ደግሞ አሉ በሁለተኛ ደረጃ ከፍ እያልን እየተነሳን ከሆነ በመንገድ ላይ ከሄድን ማለት ነው ሙሉ በሙሉ ሳንቆም ገና ከፍ እያልን እየተነሳን ከሆነ አተሕያቱ መርሳታችንን ያስታወስነው ሰርዘነው ዝቅ ብለን ቁጭ እንላለን ዝቅ ብለን ቁጭ እንላለን፣ አተሕያቱን እንቀራለን። ለሦስተኛ ረክዓ ተነስተን ሦስት ረክዓ ከሆነ ሰላቱ እንደ መግሪብ፣ ወይ አራት ከሆነ እንደ ዒሻ ዙህር አስር ሰግደን እንጨርስና ከማሰላመታችን በፊት ሁለት ስጁድ እንወርዳለን፣ ስጁድ አሰሁ። ከዛም እናሰላምታለን። በመንገድ ላይ እያለን ትዝካለን። ሶስተኛው ግን ሙሉ በሙሉ ቆመን ከሆነ ትዝ ያለን ተነስተን ሙሉ በሙሉ ከቆምን በኋላ ከሆነ ያስታወስነው ወደ ሩክን ገብተናል፣ ወደ ፋቲሃ ክልል ደርሰናል ማለት ነው። ፋቲሃ ክልል ከደረስን በኋላ ተመልሶ ወደ ዋጅብ ወደ ታች ወደ ተሸሁድ መመለስ የለም፣ አይቻልም። በዛው እንቀጥላለን። በቃ ፋቲሃችንን እንቀራለን ሶስተኛ ረክዓ እንቀጥላለን አንዴ ተስተካክለን ቆመናልና። ታዲያ ለተረሳው አተሕያቱ ለተረሳው ተሸሁድ ምን ይሆናል ሲባል መጨረሻ ላይ አተሕያቱን ቁጭ ብለን ካጠናቀቅን በኋላ ከማሰላመታችን በፊት ሁለት ጊዜ ስጁደ ሰሁ እንወርዳለን። ከማሰላመታችን በፊት ሁለት ጊዜ ስጁደ ሰሁ እንወርድና ከዛ በኋላ እናሰላምታለን።

ስለዚህ አተሕያቱን የረሳ ሰው በዚህ ሀዲስ መሰረት ምን ያደርጋል ማለት ነው? ተስተካክሎ ከቆሞ በኋላ ከሆነ አይመለስም። መጨረሻ ላይ ሰላቱን እንዳጠናቀቀ አተሕያቱ ቀርቶ ከጨረሰ በኋላ ሳያሰላምት ሁለት ጊዜ ስጁድን ይወርዳል። ከዛ በኋላ ያሰላምታል። ይህን ነገር ረስቶ ካሰላመተ በኋላ ከሆነ ደግሞ ያስታወሰው ካሰላመተም በኋላ ስጁደ ሰውን መውረድ ይችላል ብለው ዑለማዎች ገልጸዋል ማለት ነው በማጉደል ለሚከሰተው ነው። ይሄ ደግሞ አሁን የዚህን ሁላሳው ምንድን ነው ማጠናቀቂያው ሲባል በማጉደል ለሚከሰቱ የሰላት ስህተቶች ወይም መርሳቶች ከማሰላመት በፊት ሲሆን፣ ሱጁደሰሁ በመጨመር ለሚከሰተው ደግሞ ከማሰላመት በኋላ ይሆናል ማለት ነው። ሰላት ካሰላመትን በኋላ ሱጁደ ሰው የምንወርድላቸው የመጨመርን ስንጨምር ሲሆን ማጉደል መቀነስ ላይ ደግሞ ከሆነ ከማሰላመታችን በፊት ይሆናል ማለት ነው።